በማዕከላዊ ኢትዮጵያ ክልል በስልጤ ዞን ሳንኩራ ወረዳ የረግዲና ቆሬ ቀበሌ ነዋሪው አቶ ካይሬ አልዬ በደጃፋቸው ተክለዋቸው የነበሩት የባህር ዛፍ ተክሎችን በመንቀል በሚበሉ የአትክልትና ፍራፍሬ ተክሎች ተክተዋል። መነሻው የገጠር ኮሪደር ልማት ቢሆንም ዓላማው ግን ሁለንተናዊ ተጠቃሚነት የሚያረጋግጥ መሆኑን አርሶ አደሩ አምነውበታል። ዛፉ የምንጠቀመው ከአስር አመትና ከአስራ አምስት አመት በኋላ ነው።

ለመጠቀም ወረዚህ ዞርና አስተባባራቹ መቶ በነገሩን መሰረት ነው ወረዚህ ዞር ነው ያው አማራጩ ደሞ ከክርምቱ ውሃ ቀጥሎ የመስኖ ውሃውም ስላለው ከዚህ አማራጭ ደሞ ይሄ መስኖ በጣም አስጠቃሚ ያረገናል። በምን ነው ወደ ኮሎደርን ተቀየርና የባህር ዛፍ ተክል የአካባቢን አከባቢን ከርሰ ምድር ውሃ የሚያራቁት መሆኑን ግንዛቤ መፍጠር ተችሏል ያለው በወረዳው የረግዲና ቆሬ ቀበሌ የልማት ጣቢያ ባለሙያው ወጣት ነጅሙዲን ፋሪስ፣ አርሶ አደሩ ነባር የባህር ዛፍ ፎቹን በመንቀል በሚበሉ የአትክልትና ፍራፍሬ ተክሎች እንዲተካ ስለ መሰራቱ አንስተዋል። ተጨማሪ የሰው ሀይል ታግዞ ባርዛፉ ተነቅሎ ሙዙና አቮካቶ ውስጡ ላይ የጋሮ ትክልትም አለው እሱ ተተክሏል። ማህበረሰቡ ሙዙን ሲተክል ችግኝ በወረዳ ድጋፍ ተደርጎላቸዋል። ከአርባ ምንጭ ነው የመጣው። ከዛ ውጪ አንድ ላይ ስንተክል የገበያ ትስስርም ድረስ እናገኛለን። እኛም እንደ አርባ ምንጭ ሰዎች ሙዝ እንጭናለን በሚል አንድ ላይ ሁሉም በመደዳ ተክለዋሉ። በቀበሌው ተግባራዊ የተደረገው የገጠር ኮሪደር ልማት አንድ ነጥብ አምስት ኪሎ ሜትር የሚሸፍን መሆኑን ያስረዳው ባለሙያው ከተተከሉ አትክልትና ፍራፍሬዎች ባሻገር ለምግብ ፍጆታ የሚያገለግሉትንም ይዘዋል። ስፋቱ ከአስፋልቱን ተከትሎ ነው። ኮሪደሩ አንድ ነጥብ አምስት ኪሎ ሜትር ነው። ያው እንትኑ ስፋቱ ሰላሳ ሜትር አለው። ያው በሁለቱም በኩል ነው። በሁለቱም ሳይት ነው ያለው ወደ ዘጠኝ ነጽፍ አምስት ሄክታር ነው ወደ ሄክታር ሲቀየር፣ መዛሊክ አርሶአደሮቹ ያለሙበት ሁኔታ አለ። ያው ችግኙ አራት ሺ ሁለት መቶ የሙዝ ችግኝ ወረዳው አቅርቦ በሳይንሱ መሰረት እዚህ ተተክሏል። ያው ቦታው ላይ ውስጡ ላይ የተለያዩ የጓሮ አትክልቶች ቃሪያ፣ አበሻ ጎመን፣ መኖ ዙሪያው ላይ በአቮካቶ እና በሙዙ መሀል ያው ተተክሎ አርሶ አደሩ ቦታው ተጠቃሚ እንዲያደርገው የተደረገበት ሁኔታ አለ። የሳንኩራ ወረዳ ዋና አስተዳዳሪ ወይዘሮ ተሚማ ሙዴ በወረዳው በተጀመረው የገጠር ኮሪደር ልማት የባህር ዛፍን የሚተኩ ስራዎች ተጀምረዋል ብለዋል። በተለይ የገጠር ኮሪደር ልማትን መነሻ ያደረገ ስራ ስንሰራ አንዱ አስፋልት ዳር ነው ሪግዲና ቆሬ ላይ አንድ በኮሪደር ልማት የያዝነው ነው ነው ከማይበላ ዛፍ ወደሚበላ ዛፍ ለመቀየር አቅደን ያለ የውሃ ፖቴንሻልን ተጠቅመን ሙዝና ፍራፍሬ የመትከል ስራ እየሰራን ያለንበት ሂደት አለ። አስፋልት ዳርን ተከትሎ ሁለት ቀበሌ ላይ ከዘጠኝ ሄክታር መሬት በላይ እየተሰራ ያለበት ሂደት አለ። ምናልባት ያው ከዚህ በፊት በዛፍ የተሸፈነ ነው። አሁን ባለው ደረጃ ደግሞ በሙዝ ተሸፍኖ በጣም የሚያምር ለአይን እርካታን የሚሰጥ ስነ ልቦናህን ነጻ አእምሮ እንዲፈጠር ያደርጋል። ከአካባቢው ስታልፍና በጅምር እንደዚህ ያማረው መጨረሻ ላይ ፍሬውን ስንበላ ደግሞ ምን ያህል ያምራል የሚለው ደግሞ በጣም አጓጊ ነውና ለዚህ የ ተግባራዊነቱ ብቻ ሳይሆን እስከ ፍሬ መብላቱ ድረስ የፖለቲካ አመራሩም የቴክኒካል ባለሙያም ብቻም ሳይሆን አርሶ አደሮችም ጭምር በደንብ በጉጉት እንክብካቤውን እያደረጉ ያሉበት ሂደት ነው ያለው። አሁን ላይ በሳንኩራ ወረዳ በተመረጡ አራት ቀበሌያት ተግባራዊ እየተደረገ ያለው የገጠር ኮሪደር የልማት ኢኒሼቲቭ በቀጣይ በሁሉም አካባቢዎች ላይ ይተገበራል ብለዋል። ሁሉንም ቀበሌዎቻችን በገጠር ኮሪደር ልማት ስራ እናስመርቃለን የሚል መነሻ ሀሳብ ይዘን ተነስተናል። ያው በኮሪደር ልማቱ ያቀድናቸው ቀበሌዎች አሉ። በተለይ የወረዳችንና ባህራዊ ሁኔታ ብቻም ሳይሆን የመሬት አቀማመጡም ጭምር ለዚህ ተግባር የተመቸ ነው። ትንሽ በሰራህበት ቁጥር ሰፊ ስራ ሰፊ ውጤት ማምጣት የሚቻል ነው። ለይተን የያዝናቸው ቀበሌዎች አሉ። በተለይ ከወራቢ ስንብጣና ከሬግዲና ቁሪ ባሻገር ገተም ዚኮን ክሎፎሻድገር ጃታ ገተም ጉርቤ ቀበሌዎችን እና ሌሎችም አሉ። እነዛን ቀበሌዎች በተከታታይነት ኦርደር ለማድረግ ካልሆነ በስተቀር ሁሉንም ቀበሌዎቻችን በዚህ ተግባር ፊት ማድረግ አለብን የሚል የአስተባባሪም እንደ ወረዳም አቅደን እየሰራን ያለንበት ሂደት አለ።